አዲስ አበባ ምናምን እንጂ ገና ከውጭ አሉ ፈረንጆች ምናምን መተያዩልንና ይሰሩሃል ምናምን ብሎ አለ። ቀጠሮ ሰጡህ? አይ ገና እንደውልልሃለን ነው እንጂ ቀጠሮ ምናምን አልሰጡህም። እንደውልልሃለን፣ ገና ያዙ፣ እንደውልልሃለን። በጣም ጥሩ። ሰላም፣ እንዴት ናችሁ? ድብይ ቤተሰቦች፣ ይሄ ወንድማችን እንግዲህ አንድ ደካማ አባሱ ጋር ነው የሚኖረው። የሚያግዛቸው የለም ነበር። በሚያሳዝን ሁኔታ ነው የሚኖሩት ነበር። ነገር ግን አሁን ለእግዚአብሔር ፈቃድ በእናንተ ጥረት ወንድማችን ባህር ዳር አዲስ አበባም ለሕክምና ሄዶ ነበር። ሌላ ከውጭ አሉ ፈረንጆች ሲመጡ ይደወልሃል ተብሎ ስልኩ ተይዟል። እንግዲህ ወንድማችን እዶ ደግሞ ታክሙ ድኖ የምናየው ይሆናል። አባባ ጋር ለበዓል እንጠይቃችሁ ነበር የመጣን ነገር ግን አባባ የለም ወንድም መሰረትና ዛህራ የሚባሉ እህቶቼ 15000 ብር ልኩልሃል እዛ ደግሞ ሚለን የምትባል እህታችን በጾሎት ያስቡኝ ብላ 11000 ብር ልካለች። ለባባት ነግረን እናለ ታስመረቅልን አለ እቺ 26000 ብር ናት። ያዘና ማረቅልኝ እሺ እግዚአብሔር ስለኝ በጣም ነው የምናመሰግን በጣም ነው የምናመሰግን በጣም ነው እግዚአብሔር ይስጥልኝ። እኔ እንጃ በቃ ምን እንደምል እኔ እንጃ። በጣም የማመሰግን እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ እህቶቼ፣ ወንድሞቼ በውጭም በውስጥም የምትኖሩ በእናንተ ላይ ነው እዚህ ደረጃ የደረስኩኝ፣ እና በጣም ነው የማመሰግን። በቃ አባቴም አሁን ስለሌለ በቃ ሲመጣ ነግሩ አሉ። ሁሉን ነገር በቃ ጽብጾረት ምን እንዲያስባችሁ በሰላም ወደ ሀገራችሁ የሚስገቡ እነግርላችኋለሁ። እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። ዲስትሮ እየሰራው ነበረ። በቃ በቁም ነገር ይኖር ህክምና የማገኘው ተመሰግነን። በቃ እንደምታዩ አሁን እንደ ልብ እየተንቀሳቀስኩ ነው በዊልቸር። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። አሁን ደስተኛ ነህ? በጣም ደስተኛ ነህ። ከምንም በላይ ማርያም ነኝ እንጃ። በጣም ነው ማመሰግነው። ከኋላ ያለው በጥስ እንዴት ነው አሁን? ይሄ በጡ አለ መኖር አለ ግን በቃ እዚያን ያህል የመም ስሜት የለውም። አሁን ደህና ነው፣ ብዙም የመም ስሜት የለውም፣ ደህና ነው። ህክምና ከጀመርኩ ጀምሮ እስካሁን ደህና ነው። እግዚአብሔር ምህረት ይላል። እሺ፣ ሰላም ነው። አይዞህ በርታ። እሺ።